ጋይስ እንዴት ናችሁ? ዛሬም የቢኒ እህት እንግዲህ ሳትለብሳ ሳትጎርሳ መጥታለች። መረጃ ላይ መረጃ ወጣብሻለሁ እያለቻት ነው ሄሉን ማለት ነው። ዛሬም ከስድብና ከዛቻ አልወጣችም ማለት ነው። እች ልጅ እንግዲህ ብትቀጠቀጥ ይሻላል። ታይ እንግዲህ የቢኒ እህት ሆነሽ እኛ አንቺን አንሰድብሽም እና ክብረሽ ብንላት አልከበርም እንብየው፣ ካልሰደባችሁኝ፣ ካልዘቅዘቃችሁኝ፣ ካልረገጣችሁኝ ማለት ካልወረዳችሁብኝ ብላለች። ወይል እንግዲህ ወይል እንግዲህ እንረግጥሻለን ማለት ነው። እንቀጠቅጥሻለን እንግዲህ አፍሽን ካላሳረብሽ፣ ፍራንክ እንደሆነ ካልተናገርሽ እንግዲህ እኛ እንደ ቪዲዮ ስለሆነ አስተያየት የምንሰጠው ከዚህ በኋላ ዝምልንልሽ አልችልም። ትናንትና እውነቱን ተናገሪ ተብለሽ ነበር። አሁንም እንግዲህ ቀጥላለች ማለት ነው። አሁንም ሄለንን መገልፈጡን ተያይዘዋለች ማለት ነው። አንዳንድ ሰው ግን የቅናት መንፈስ አለበት በነገራችን ላይ ብዙ ሴቶች፣ ብዙ ባለትዳሮች የሚፈርሱ በእህታቸው ነው። እህት በጣም አንዳንዴ ቀበኛ ናት፣ በወንድሟ ትቀናለች እንግዲህ በሄለን የማይቀና ሰው የለም። ምክንያቱም ሄለን በጣም ቆንጆ ስለሆነች ሁሉም ሴት የበታችነት ስሜት ይሰማል። ገብቷችኋላ? እና እንግዲህ እቺ ልጅ የበታችነት ስሜት ተሰምቷት ይመስለኛል። እንግዲህ አሁንም ሄለንን መገልፈጡን ተያይዘዋለች። መረጃ አለኝ፣ ብዙ የሰማሁት ነገር አለኝ፣ አወጣለሁ ብላለች። ምናልባት የነዛኞቹ ሳይድ ሞልተዋት ሊሆን ይችላል። እሷን ውስጧን ብዙ ነገር ነግረዋት ሊሆን ይችላል ስለ ሄለን ቢኒ ብዙ ሴቶች ስለሚፈልጉት ስለሚወዱት፣ ሄለንን ደግሞ ብዙም የሚጠሯት አሉ። ከእሱ ጋር ስለሰራች ደግሞ ብዙ ሰዎች ተናደዋል። ሶ ምናልባት ለልጅቷ በጀርባ ሄደው የሆነ ነገር ስለሄኑ መጥፎ ነገር አውርተዋት ሊሆን ይችላል። እንደዚህ ናት እንደዚህ ናት እያሉ ያለፈ ታሪኳን እያመጡ ቪዲዮም ሊያሳዩት ይችላሉ። ከማርክ ጋር የነበራትም ግንኙነት ምናምናምን፣ ያን ቪዲዮ ስታይ ምናልባት እች ልጅ ሊደብራት ይችላል። ማርክን እንዲህ አድርገው ነው እንዲህ አድርገው ነው ከዛ ደግሞ አላዛር እንደዚህ ሰድበው በቃ ሁሉንም ነገር አውጥተው ምናልባት ሊያሳዩት ይችላሉ ይችላል ከዛ በኋላ ልጅቱ ይደብራት ይችላል። ምክንያቱም ምንም በአካል የማታቁትን ሰው ቀርባችሁ ያላያችሁትን ሰው ዝም ብላችሁ መታችሁ ልትሳድቧት አትችሉም። መጥፎ ነገር ልትናገሩ አትችሉም። ሰው ልጅ ልጅ የሆነ ሰው ሞልቷታል ውስጧን ወይም ማለት ነው በቃ ቢኒ ወንድምሽን ከሷ ማረቅ አለብሽ። በቃ መጥፎ ሰውናት ብለው ምናልባት ሞልተዋት ሊሆን ይችላል ልጅቷ። አሁን ቢኒ ራሱ ግራ ገብቶታል። ስለዚህ እህትየው ማለት ነው ስምሽ ብዙም ባይገባኝም ትልቅ ሰውነሽ። እንደውም ሄሉን ራሱ የምትበልጣት ትመስላለች፣ ሲያዋት ተልቅ ያለች ትመስላለች። ሰው እንደዚህ ሰው መገልፈጥ ምን ያደርግልሻል? ሲጀመር ሌላ ሰው አንችን ሞልቶሽ ከሆነ በደንብ አረጋገጭ። ሰው እየሰወረ ይዘሽ ዝም ብለሽ ሰው ላይ አትገልፍጭ። ስረ ስርአት ያ እንደ ፍራንክ ሲደረግ ራሱ ስርአት ያለው ፍራንክ ይደረጋል እንጂ እንደዚህ የሰው ክብር እየነኩ ምናምን፣ እኔ እንጃ። ፍራንክ ብትዩ ስራ ብትዩ፣ ግን ሄለን እኔ በጣም ነው የምኮራብሽ። እውነት ለመናገር አንድ መጥፎ ቃል ካንደበቱ አይወጣም። እቺ ከውጭ መጥታ ብዙ ነገር እያለቻት፣ እሷ ግን አንድም ቃል ካንደበቱ አይወጣም። መረጃ ወጣለሁ ምናምን ትላታለች። በራሷ ኮንፊደንስ ስላላት ሄለን ምንም አይነት መረጃ ልታመጭ አትችም ልታሳይም አትችም። ምክንያቱም ሄለን ምን አይነት ሰው እንደሆንች ከመጀመሪያው እስከ መጨረሻው ከአንቺ በላይ እኛም እናውቃታለን፣ እሷም ራሷን ታውቃለች። ምንም የሚያሳፍራትን ነገር ሰርታ አታቅም። ሲጀመር ለቪዲዮ ብላ እንኳን ክብር የሚነካ ቪዲዮ አትሰራም። ረግጠው ነው የምትሄድ ከፈለገ ማለት ነው። በቃ የቀረቀረን እንጂ ሄለን ክብሯን እና ቤተሰቧን ካሁን በፊትም ተናግራለች፣ በክብሬና በቤተሰቤ አልደራደርም ያለች። እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ እጅግ በጣም ደህና ነኝ። እንግዲህ በአዲስ ቪዲዮ ከቻሳ ብዬላችኋለሁ። ሄለን እና ቢኒ አሁንም እንቅፋታቸው እንደቀጠለ ነው። እህትየው አሁንም ትናገራለች። እውነቱን ብዬ ነበረ። ዛሬም አልተናገረችም ማለት ነው። መገልፈጧን ተያይዘዋለች ማለት ነው። ሰ እቺ ልጅ ምናልባት ሌላ ሰው ውስጧን ሞልቷታል ብዬንም አስበው። ትናንትናም ፍራንክ ነው ብለን ዝም አልንሽ። ዛሬም ዝም አልነሽ። ሶ ወድ አይደለም ልጅቷ፣ የእውነት ከሆነ ዝም ብላ ከመሬት ተነስታ ሄሉን እንደዚህ ልትላት አትችልም። በቃ ያለፈ ነገር የበፊቱን ነገር ምናልባት አሳይተዋት ሊሆን ይችላል። እንደዚህ ናት፣ መጥፎ ሰው ናት፣ በቃ ወንድምሽን ከሷ አርቂ፣ ምናምን ብለው ሊነግሯት ይችላሉ። ሶ እሷ ደግሞ ያን ነገር ካየች ቢኒያምን ከዛ ለማራቅ ሄሉን ስለ ሄሉን መጥፎ ነገር ማውራት አለባት ማለት ነው። ግን እንደዚህ ባንድ አይደለም ነበረ ሰላማዊ ሆነሽ ቀርበሽም እኮ እንደዚህ ማድረግ ትችያለሽ። ሶ ሶሻል ሚዲያ ላይ ወጥተሽ እንደዚህ ሰው መገልፈጥ ረብጣ ነው የሚደብረው። እውነት ለመናገር በጣም ያስጠላብሻል። ፍራንክም ከሆነ እንጨት እንጨት የሚል ነገር ዝም ብሎ ድርቅ ያለ ለዛ የሌለው የማያስናና፣ የማያስቅ ዝም ብሎ የደረቀ ነገር አንዴ ድርቅ ያለ ፍራንክ በቃ የሆነ ግራ የሚያጋባ ነገር ነው። እና ልጅቷን ግራ ታጋቢያት የኔ ቆንጆ። እሷ የራሷን ህይወት የምትኖር ሰው ናት። ሰው አትነካም። ካልነኳት አትነካም ነካም እንደውም ብዙ ገለፈጥሻት ገለፈጥሻት ቤቷ ሄደሽ ከዛ ጠርተሽ በጣም ብዙ ላፊ ቃል እየተናገርሽ ነው። አከበረችሽ እንደዚህ አክብራሽ ደግሞ አላከበረችኝም ተያለሽ? እንዴ መምታት እኮ ነው። አንቺ እኮ የቀረሽ ከሆነ እኮ በቃ መምታት ነው የቀረሽ። እንደውም መጥፎ ቃል አንድ ሰው ከሚናገረኝ ማለት ነው፣ ክብረ ቢስ ነሽ፣ ሰው አታከብሪም፣ ባለጌ ነሽ እያለ ክብሬን እየደካ ከሚገለፍጠኝ እኔ አንዴ በጥፊ በጫማ ጥፊ ቢደረግመ ይሻለኛል። እና አሁን እኮ እየመታሻት ነው፣ ከመምታት አይተናነስም። ይሄ ቪዲዮ አሁን በቃ ዱላ በሉት። ማት እየወረደች ባት ነው የልቧን እየተናገረች ከዛ፣ እንዴ ኧረ በጣም የሚያስጣለው። ድራማም ከሆነ በቃችሁ። ከዚህ በላይ ምን? እኔ ግን አንዳንድ ግን ይሄንን እንደዚህ ትዕግስተኛ የሆነች የእውነት ታውቃለች ልበል ወይስ ማለት፣ በቃ ምንም አልተኮሳተረችም። ና በቃ ናቅ አድርጋ ነው የተወቻት። በቃ ንቃሽ አለች። በነገራችን ላይ ስለ ናቀቻት ነው መሰለ የተናደደችው፣ እና እሷ ስትሰድባት እና ስትገለፍጣት እኩል ወይ እንድትሰድባት፣ እንድትመልስላት፣ እንድትፎካከራት መሰለኝ የፈለገችው። ሄለን ደግሞ ናቅ አድርጋ ነው የተወቻት። በቃ የምትናገረውን ነገር ከምንም አልቆጠረችውና ደግሞ እንደዛ የምታደርገው ዝም ያለችው ለቤኒ ብላ ነው። እና ቤኒን የመሰለሽ የበላ ወንድማለሽ እንደ አንድ በቱ ቁጥብ ነው። ምንም አይነት መጥፎ ቃል አይወጣም። አንቺ ራሱ እሷ እንደዛ እየተናገርሻት በቃ አንቺን ምን ሆነሽ ነው ነው እያለ ለአንቺ ነው ሲያስብል፣ ሰው እህቱ ጭራሽ አትመስልም። በቃ ጭራሽ ማለት ነው ማለት እሱ ስርአት አለው ንግግሩ፣ እርጋታው ምናምን በቃ እሷ እቺ ደግሞ የሆን የምትናገረው ቃላት ራሱ የምትዘረፍጥ ነገር ናት እና ሲስቱካ ፍራንክ ከሆነ ይበቃሻል። ከዚህ በላይ ሰውን ባትገለፍጭ ባታዋረጅ ጥሩ ነው። እንዲሁ ፍራንክሽ አይጣፍጥም። በቃ እንጨት እንጨት ነው የሚለው ወይ አላዝናናኝ ወይ አላሳቀኝ ወይ ምናም፣ በቃ የሆነ የሚደብር ነገር ነው። ሄሉ ግን በጣም ነው ማደንቅሽ፣ እውነት ለመናገር እንደዚህ ጸጥ ማለትሽ። ሁሉ ነገር እየተናገረች በጣም እየተፈታተነቻት ነው ልጅቷ። በጣም በቃ እሷን መጥፎ ነገር እንድትናገራትና ከቢኒ ጋር እንዲጣሉ የእውነት የምትፈልግ ይመስለኛል ና በጣም ተፈታተናት። በጣም መጥፎ መጥፎ ቃላት ትናገራለች። በቃ ሄሉ እንድትናደድ ተናዳ፣ የሆነ ያልሆነ ቃል እንድትናገራት ትፈልጋለች። እና ልጅቷን ባትፈታተኛት ጥሩ ነው። እሱ ደግሞ ከፈለጋት እና ከወደዳት አንቺ እንደዚህ አድርገሽ አታስጠያትም። እሱ ደግሞ ማንም ቢመጣ ምንም ቢመጣ እንደማልለይሽ ቃል ገብቼልሻለሁ እያላት ነው። እና አንቺ እንደዚህ ስላልሽ ቢኒያም ከሄሉ ሚርቅ እንዳይመስልሽ ሲቀጥል ደግሞ ትክክለኛውን የሄለን ማንነት እያሳየሽላት ነው። አንቺ ደግሞ ትክክለኛ ማንነትሽ እያወጣ ነው። ሶ ሄለን ምንም ብታያት፣ ምንም ብታደርጊያት መጥፎናት የሚልልሽ ሰው ሊኖር አይችልም። በቃ በአጠቃላይ ማለት ነው እና ሰው ሞልቶሽ ከሆነም ተረጋግተሽ በደንብ እያት፣ እስኪ ተለማመጃት። ከዛ ምን አይነት ሰው እንደሆነች ራስሽ ታቂያታለች። ሰው የነገረሽን ይዘሽ አይደለም እዚህ ጋር መጥተሽ። ስለሷ መጥፎናት፣ ባለጌናት መረጃ ላይ ምንም አይነት መረጃ ልታመጫ ሲጀመር ማለት ነው ምንም እንደሌለባት እኛም እሷም ታቃዋለች። ቢኖርባት ደግሞ ተፈራሽ ነበር። አምጭ እያለች ነው አምጭ። በቃ ምንም አታመጭም ከዚህ በላይ